በኋላ ህይወትህን እንድትኖር ልነግርህ ነው። ማለት ከማንኛውም ሰው ጋር ቪዲዮ መስራት ትችላለህ። ለምንድን ነው እንዲህ የምትሆኝ? ለምንድን ነው ረጋ ብለሽ እራሽን አይተሽ የሆነውን ያለውን ነገር ማገናዘብ? ከዚህ በፊት ከዚህ በፊት ብዙ መስዋትነት ያረኳቸው ነገሮች አሉ። እነሱን ነገሮች ደግሞ ማስቀጠል እፈልጋለሁ። ከዚህ በኋላ ምንም ነገር እንደነበረው አይቀጥልም በቃ ብሩኬ እኮ ለሴት አሳቢ ለሀይሚ አሳቢ ማለት ነው። እና ሁሉን ነገሮች እስከ ልደትሽ ድረስ ብንፈታ በጣም ደስ ይለኝ ነበረ አላት ማለት ነው። ባይዘዊ ዛሬ ሁላችሁም እንደኔ የገመታችሁ ሰዎች አላችሁ። ታምሌሉን ሳይ ማለት ነው በቃ ሊታረቁ ምናምን ሊነጋገሩ ነበር የመጡ የመሰለኝ ማለት ነው እና ግን ዛሬ ሀይሚ አናደሽኛል፣ የውነት ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደና ነኝ፣ እግዚአብሔር ይመስገን። ያው ዛሬ ሀይሚ በሚያሳዝን ቪዲዮ ነው የመጣችሁ ማለት ነው። ያው የመጨረሻው ውሳኔዋን ተናግራለች። እኔ በእንደዚህ አይነት ያህል ሁኔታ ያስመረራትም ያስጨከራትም ነገር ምን እንደሆነ አላውቅም፣ ግን በጣም ይደብራል ማለት ነው። የእውነት ብሩኬ የዛሬ አሳዘነኝ። የእውነት ለመናገር ማለት ለምን ትናንት ስለ ትናንትም ነገር አውርቷል ብሉህ ማለት ትናንት፣ ግን ስለ አንተ ምንም ነገር አላወራችሁ። ማንም የጣለብህን ምናምን ያንሳል ምናምን አላለችም። ያለችው ሶሴናት ማለት ነው። ሶሴናት እንጂ ሀይሚ ምንም ነገር የተናገረች ነገር የለም። ሲቀጥል፣ እኔ ስለ ትናንት አይደለም ማውራት ያለብኝ፣ ስለ ዛሬ ነው ማውራት ያለብኝ ማለት ነው። ግን ዛሬ ሀይሚ በጣም አዝኖ ነው የሄደው በጣም ከፍቶት ነው የሄደው ብሩኬ ማለት ነው ለምን እንደሆነ ታውቃላችሁ አንደኛ ዛሬ ላይ ብዙ ጊዜ ይቅርታ ብዙ ጊዜ ይቅርታ ሳደርግልሽ አላት ብዙ ጊዜ ይቅርታ ሳደርግልሽ አልተቀበልሽም ይቅርታይን እና ደግሞ ብቻሽም ላወራሽ ፈልጌ ነበረ ምናምን ብሎ ነበረ ማለት ነው በእርግጥ እውነትህን ነው ብቻህን አንተም የሆነ ሳሌ ጥፋት አለብ። ብቻህን ስትልቅ ሶሲን ነው ይዘህ የምትመጣው፣ ሶሲን ነው እያስከተልክ ይዘህ የምትመጣ የነበረው። እሱ አንደኛ ነገሮች ራሱ ወደዚህ በጣም ወደ ሌላ ነገር ራሱ አይሄድም ነበረ፣ ብሩክ ማለት ነው። አንተ ብቻህን ብታናገር ኖሮ፣ ብቻህን ያው ሁሉ ነገር ባይፈጠር ኖሮ ማለት ነው። ሲቀጥል፣ ይኸውልህ አሁንም ከሚ ልደት ጋር አንድ ላይ ልትሆኑ አለ አንድ ላይ ልትሆኑ አይደለም ማለት ነው። ለምን እኔ አለች ሀይሚ ግን በጣም ይደብራል ማለት ነው። ቤት ሀገር ነው አንቺ የሚያሳዝን ነገር እየነገርሽው። እኔ እናንተ ጋር መለያየትም ካለብን በሰላም በፍቅር ነው ቻው ተባብለን ጥሩ ነገር ተመኝች የለ ነው እንዴ? ከዚህ በላይ ህመም አለ እንዴ? አልፈልግህም ከውስጥ ያስወጣኛ እያልሽው አንቺ እንዴት ነው ያን ሰው ጥሩ ነገር እኔ ባይዘዊ እኔ እንደዚህ ነገር አልቀበልም። ቤተሰብ ይሄ አላቅም የእናንተን አስተሳሰብ። እኔ ግን የምወደው የሚያፈቅረው ሰው ለዛውን ቀስ ቀስ እያለ እያታለለ ቢርቀኝ ይሻላል እንጂ ቅስም ነው በጣም የሚሰብር። የእውነት የማያገራችሁ ጠርታችሁት አሁን ብሩክ የመሰለው ወይ ልታናግረው ወይ ዛሬ ላይ ነገሮችን። ሶሲም የለችም ነበር፣ ግን በጣም ሊያሳምናት ሞክሮ ነበር፣ ሊታረቃት ፈልጎ ነበር። ያው ቆጭቶታል። በቃ ነገሮች ወደ ሌላ ነገር እንደ በቃ እያመሩ እንደሆነ ምናምን እያመረረች መሆኑን ሲያውቅ ቆጭቶታል ማለት ነው። እና ምን እንደምል አላውቅም። ይሁን የቁጭት ነገር አለበት ባይ ዘ ወይ ማለት ነው። ሲቀጥል ሀይሚ በቃ መጨረሻ ላይ ጥሏት ሄደ። በቃ ምንም ማለት ቅስም ነው የሚሰብረው በጣም ነው። ይሄ ምንም ቢሆን የሚዋደዱ ሰዎች ነው በጣም የሚፋቀሩ ሰዎች ነኝ። ና እኔ ለዚያውም የሆነ ሳ ላይ እኔ እኮ ቃል ስላለብኝ ነው ምናምን ል ሲላት፣ እንዴ ቃል ስላለበት በሆዴ ማለት ነው ድራማ እያያችሁ የሰዓት ጨርሱት ነገር ቪዲዮን ቃል ስላለበት ሳሌ እንደፈለገ ከአሽከር ማድረግ ትችላለህ እንደ ምናምን ስል እኔ እኮ ቃል ያለብኝ ለልደትሽ ነው። ቢያንስ እስከ ልደትሽ ድረስ እንኳን ነገሮችን ብንፈታ ምናምን ብዬ ነበረ ደስ ይለኛል። ሴት ልጆች ታቃላቸው፣ በእንደዚህ አይነት ነገሮች በጣም ሴንስቲቭ እንረታል። ወይ በቃ ሆድ አራርት እሷ ሲሪየስ በቃ ነገሩን ግንን በቃ አድግታ በቃ አዲስ ያለችው ከምናውቀው ድረስ ከቡርኬ ጋር ሌላ ጓደኛ ትይዝ አትያዝ ነገር የለም። ሁሉም ነገር ሚዲያ ላይ አይወጣም። በቅርብ አዲስ ነገር አሳውቃቸዋል ምናምን ያለችው ሲቀጥል፣ አንተም ከፈለግ ሰው ጋር ቪዲዮ መስራት ትችላለህ፣ አይመለከተኝም ከሆነ ሄዲያ ግን በቃ መለየት እስቲ ጋ አለብን ብላም ጀስት እስቲ ጋ ስቶፕ አድርገት አይዘጋችሁ ማለት ነው። ሁለተኛ ስልክ እንዳደውልልኝ በቃ የምናወራ ሰዎችም አይደለንም። አንተም በመንገዴ እኔም በመንገዴ፣ ስለ እኔ አይመለከትክም እያለችው ነው ግን እንደዚህ አንደኛ ከምንም በላይ ነገሩ ማለት መለያየትም ከፈለሽ ይሄኛውን ተገን ፕራንክ ተገን አድርግተሽ አይደለም መለያየት ያለብሽ ማለት ነው። ሀይሚሻ ወይ ሌላ ነገር ከዚህም በፊት ያስቀየምሽው ወይ እየተደራረጋችሁት ነገር ካለ አናቅም፣ ሚዲያ ሊያወጣችሁት ነገር አናቅም። እኛ የምናውቀው የኛው ፕራንክ መስራቱ ነው። ለዛ ፕራንክ ደግሞ ክርስቲያንሽ ማህተምሽ ላይ አድርግ ተሻላል። ይቅር ተባብላችሁ ለአንዴና ለመጨረሻ ጊዜ አንድ ድል ሰተሹ፣ ሁለተኛ እንደዚህ አይነት ነገር እንዳይሰራ እንደዚህ አይነት ፕራንክ እንዳያደርግ መማሪያ ብትሰጩ ኖሮ የሆነ ጊዜ ትዚህ ልሻል ፍጼና፣ በተቃራኒው እሱ ሌላ ፕራንክ ሲያደርግሽ እንጂ ተቃራኒው ለማስተማር የሰራሽው ቪዲዮ ፍቅሬ ነው በቃ ጀስ እንዲማርበት አድርገሽ ጀስት እንዲማርበት አድርገሽ በቃ፣ ከዛ በኋላ እሱም አይሰራም እንደዚህ አይነት ፕራንክ ሁለተኛ፣ ህርም ያደርጋል። ቢሰራ ወይ ሌላ ነገር ፕራንክ ይሰራል እንጂ በቃ ልደታችሁን አንድ ላይ ማለት ቻንስ አንድ ጊዜ እንደኔ አንድ ጊዜ ቻንስ ብሰጩ ደስ ይለኛል ማለት ነው። ለምን በጣም ዛሬ አንጀቴን በላኝ እውነት፣ የወንድም ግፍ አለው ማለት ነው። የእውነት ለመናገር አላጠፋም አላልኩም አጥፍቷል። አብሶ ደግሞ ደሞ ሱሲ ክፍዝር ቃርጣሻለች፣ ክብርሽን አንነግረሻለች፣ መልክ ሰርታብሻለች፣ እማ እማይሆን ብላሻለች። ግን በቃ ዛሬ የእውነት አንጀቴን በላይ ማለት ነው። ለምን እንደሆነ ታውቃላችሁ? በቃ የመጣበት ሞመንት የሆነ አለ አይደለም ለመታረቅ የፈለገ አይነት ስሜት ነው ያለበት ማለት ነው ፊቱ ላይ እንደዚ አይነት ነገር ይነበባል ማለት ግን ሀይሚ በጣም ነገሮችን በሲሬስ አርግታ ነው ስታወራ የነበረው ፊቷን ሰብስባ ነው ኮስተር አርግታ በቃ ወሰናቸው ወሰናቸው ወሰናቸው መጨረሻ ላይ የምደርሱት ውሳኔ ያለርን ፍንክች የማትሉበት ሀይሚ እንደዚ አይነት ውሳኔ ነው የወሰነችው ማለት ነው እና ያን ነው የምላችሁ ሲቀጥል በቃ መግባባት መጨረሻ ላይ እኮ እሺ ሚሻ አንቺ ሜራሽን ህይወት ምናምን ብሎሽ መሄድ አቁቶት አለም። ግን እንዴት ይቀበለው ያን ነገር? የሚወድሽ ሰው ነሽ፣ የሚያፈቅደሽ ሰው ስለሆን ሽሮ እንደዚ አይነት ነገር ለመስማት አቅቶት ይሄደው ማለት ነው። ግን እስቲ የኮሜንት የምታነብ ከሆነ የምንልሽ የምሰሚ ከሆነ ኮሜንት አንብቢና በተቻለሽ አቅም አንድ እድል ሰተሹ ዳግመኛ ወደ ትሽ ገብቶ እድሉን ቢጠቀምበት ብዬ አስባለሁ ማለት ነው። ግን እንደኔ በቃ ለልደታችሁ አንድ ላይ ሆናችሁ ባያችሁ በጣም ደስ የሚለኝ ሰው ነኝ ማለት። ለምን ሃይሚ አንዳንድ ጊዜ የምንወስናቸው ውሳኔዎች በጣም ከባድ ነው። አንቺ አሁን ዛሬ ስሜታዊ ሆነሽ የወሰንሽው ውሳኔ ነገ ዋጋ ሊያስከፍልሽ ይችላል። እሱም እንትን ይላልና አንዳንድ ጊዜ ምንም ነገር ስንወስን ቁም ብለን ማሰማ አለብን። ለምን አንቺ የራሴ የሆነ ነገር ጀምሬያለሁ እሱንም በቅርብ አሳውቃችኋለሁ ጠብቁን ያልሽን እንጠብቃለን። ምንም ውሳኔ ያሽለ አንቺም ከፈለግሽው ሰው ጋር ቪዲዮ ልትሰሪ ነው ማለት ነው። ሃይሚ ብሩክም ከፈለግሽው ጋር ቪዲዮ ከሰራ አንቺም ከፈለግሽው ሰው ጋር ቪዲዮ ልትሰሪ ነው ማለት ነው። ያው ማለት ደግሞ እኛ ደስ አይለንም ማለት ነው። በእናንተ ነው ሁሉንም ሰዎች ያወቅነው፣ ሶስናንም፣ ዳኒንም ኤቭሪቲንግ ሁሉንም ሰዎች ማለት ነው። እናንተ ለኛ ውበ ውበታችን ናችሁ። እናንተ ተለያይታችሁ ማየትም አንፈልግም። የሶሻል ድምቀቶቻችን ናችሁና ሃይሚ ሻዬ ፕሊዝ ነይልኝ ነይልኝ። አራስ ታራቂ ሲየለም ወይ አይ የሚለ ሰው ገላጋይ የሚለውን ዘፈን ጋብዣቸዋለሁ ለብሩክና ለሀይሚኒ። እቺ ሶሲ የተባለች መጅገር በምን ቀን ነው የተጣበቅሽ? ውሽ ወይ አላረብሽ ምን ልበልሽ? ምን አልረግምሽ? ያታ ሴት ነሽ በኔ ደርሳት ግን ያው እንደዚህ ለልደታቸው ሁለት መቶ ሺ እንዳይከበር አደረግሽ። ስንት ሰርፕራይዝ የምትቀበሉ እነዛ ፍቅር የሆኑ ሰዎች እንዲህ በጭቅጭቅ በንዝንዝ ወር ሊሆናቸው እኮ ነው። አረ ሀይሚሻዬ፣ አረ በቃ ፍቺ፣ ፍቺ በቃ። አረ ተይ ተይ በናትሽ እንዴ! አረ የወንድም ግፋ አለሁ በቃ ፍቺ በቃ። ሁሉን ነገር ትቶታል አደለ ዳኒ? ክሱንም ትቶታል አደለ? አንቺ ተረጆን እንጂ ብሩኬን